በጎጃም ከፍተኛ አዛዡ የተገደለበት ጀብዱ ተፈጽሟል። በወሎ በጎንደርና በሸዋ ቀጠናዎችም ድል ተመዝግቧል። የውጊያ መረጃዎችን ከተለያዩ ቦታዎች እናስደምጣቸዋለን። የነጩ ጋውን አብዮት ቀጥሏል። አፈናና ስር አያቆመንም ብለዋል። አድማው ተጠናክሯል። ዝርዝር መረጃዎችን ይዘናል። ህወሀት ተሰርዟል። ጌታቸው ረዳ ደብረ ጽዮንን ዘልፏል። የትግራይ ፖለቲካ ከባድ ውጥረት አምጥቷል። የመረጃችን አካል ነው። ቅዱስ ሲኖዶሱ አዲስ ጥሪ አቅርቧል። ሁሉም ትኩረት እንዲሰጠው አሳስቧል። ዝርዝሩን ይዘናል። ሰላም፣ ጤና፣ ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይ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 በጎጃም የብልጽግናው አገዛዝ መሰረቶችን ኢላማ ያደረገ የቦምብ ጥቃት ተፈጽሟል። በእነማይ ወረዳ ወይራ ጉሬዛም ቀበሌ በውስጥ አርበኞች ጠቋሚነት በሻይ ቤት ሲዝናኑ በነበሩ የሚኒሻ አባላት ላይ በተሰነዘረ የቦምብ ጥቃት አንድ ያገዛዙ መከላከያ ሲሸኝ ስድስት የሚኒሻ አባላት ከባድና ቀላል ቁስለኛ ሆነዋል። ከነዚህ ውስጥ አንድ እግሩ የተቆረጠ ሚኒሻና ሌሎች በቢቻና የመጀመሪያ ደረጃ ሆስፒታል መግባታቸው ተረጋግጧል። በዚህ የቦምብ ጥቃት የተበሳጨው ጨፍጫፊው አገዛዙ ኃይል ሁለት ንጹሐን ወጣቶችን ረሽኗል። ከዚህ ጋር ተያይዞ በንጹሐን ጎነች ላይ ዛሬም አገዛዙ ባደረሰው ጉዳት መላው ማህበረሰብ ከባድ ሀዘንና ቁጣ ላይ መሆኑ ተነግሯል። በስምንተኛ በላይ ዘለቀ ክፍለ ቀጠና ስር የሚገኙ በከተማም ይሁን በአንዳንድ የገጠር ቀበሌዎች ያለው ህዝብ በሙሉ በብልጽግና ይዞታ በሚገኙ ቦታዎች ስር ያሉ ብርጌዶች በመንግስት ኃይል ላይ ኢላማ ያደረጉ የቦምብ ጥቃቶች ሊፈጽሙ ስለሚችሉ ከአገዛዙ ጋር ምንም አይነት እንቅስቃሴም ይሁን አብሮ በመቀመጥ አብሮ በመጠቀም በሚፈጠረው ክስተት ጉዳት እንዳይደርስ ጥንቃቄ እንዲያደርግ ጥሪ ቀርቧል። በዚሁ ቀጠና የአድማ ብተና ሻንበል የተደመሰሰበት ጀብድ ተፈጽሟል። ሳሙኤል አወቀ ዘጠነኛ ክፍለ ጦር አረንዘው ጎንቻ ብርጌድ ግንደ ወይን ከተማ ከበባ በማድረግ በተደረገው አውደ ውጊያ ከፍተኛ ጥቃት አድርሰዋል። በዚህም አውደ ውጊያ ስምንት ሙትና አምስት ቁስለኛ ማድረግ ተችሏል። ከተወገዱት ውስጥ አንድ የአድማ ብተና ሻንበል መሪ ይገኝበታል ተብሏል። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ከላላ ወረዳ ላይ በርካታ የጠላት ኃይል በመደምሰስ ጀብድ ፈጽመዋል። ተጠናክሮ በቀጠለው የህልውና ተጋርሎ ንጉስ ሚካኤል አሊ ኮር የኮሩ ቃኝ መብረክ ክፍለጦር አዳና ሀብት ነው ብርጌድ ቃኝ ሼህ ሁሴን ጀብሪል ክፍለጦር አንደኛ ብርጌድ ጽናትና ንስር ሻለቆች በጋራ በመናበብ ከላላ ወረዳ 025 ቀበሌና በዙሪያው ባደረጉት ከባድ ውጊያ በርካታ የፋሽስቱን ብልጽግና ቡድን ጥምር ሰራዊት በመደምሰስ ታላቅ ድል ተጎናጽፈዋል። በዚህ ከባድ ትንቅንቅ ነበልባሎቹ በትንሽ የሰው ኃይል በርካታ የጠላት ኃይል በማሽመድመድ ከ15 በላይ በመደምሰስና እስከ 30 የሚደርስ በማቁሰል ታላቅ ጀብድ ፈጽመው ድል ተጎናጽፈዋል። ጠላት ከበባ ፈጽማለሁ ብሎ በርካታ ጥምር ሰራዊት በብዙ አቅጣጫ ቢያሰልፍም ነበልባሎቹ በአርበኛ ከረም መሐመድና አርበኛ ጌትነት አበበ እየተመሩ በደፈጣና በመልሶ ማጥቃት ጠላትን አርበርብደውታል ተብሏል። የአማራ ፋኖ ብሔራዊ ኃይል በጎንደር የራስ አሞራ ኮርስ ሰራዊት በሰሜን ጎንደር ዞን አደርቃይ ወረዳ ስር የምትገኘው ዛሬማ ከተማን በመቆጣጠር የአገዛዝ ወታደሮችን ካምፕ ዶግ አመድ አድርጎታል። በርካታ ቁጥር ያለው የጠላት ኃይል ላይ እርምጃ ተወስዷል። አብዛኛው ሙትና ቁስለኛ ሲሆን፣ የተረፈው ፈርጥጧል። ከተማዋን በቁጥጥራቸው ስር ያደረጉት የራስ አሞራ ውብነ ልጆች ተቆርጦ የቀረ የጠላት ኃይል ካለ ለመያዝ የአሰሳ ስራ እየሰሩ እንደሚገኙ የተገኘው መረጃ ያመለክታል። በሸዋ ቀጠና በሁለት ግንባሮች ከባድ ትንቅንቅ እየተካሄደ ነው። በኦህዴድ የበላይነት ለሚዘወረው የአገዛዝ ስርዓት የሚያገለግለው መከላከያ ሰራዊቱ ከአርባ ብተና ጋር በመቀናጀት በሸዋ መራ ቤቴ ቀጠና ልዩ ስማቸው ዞማ ተራራና ችጉር ካራ ወንጭት በተባሉ አካባቢዎች ላይ ከማለዳው ጀምሮ በከባድ መሳሪያ የታገዘው ውጊያ የከፈተ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም ተስኖታል ሲሉ ምንጮች ገልጸዋል። የፋኖ አባላቱ እያደረጉት ያለው የጸረ ማጥቃት እርምጃ በርትቷል። በርካታ የአገዛዝ ወታደሮችም ነገር ለዋል በርካቶችም ቆስለው ወደ ዓለም ከተማ ለሕክምና መወሰዳቸውን ምንጮቻችን አክለው ገልጸዋል። የኢትዮጵያ ጤና ባለሙያዎች ማህበር መንግስት ልህ በመጋባት የጸጥታ ኃይል በማሰማራት የጤና ባለሙያዎችን ማፈኑን አቁሞ በተገቢ ጥያቄዎች ምላሽ ላይ ትኩረት እንዲያደርግ ጠየቀ። የጤና ባለሙያዎች ላቀረቧቸው ጥያቄዎች ተገቢውን ምላሽ ባለማግኘታቸው በሚያደርጓቸው እንቅስቃሴዎች የጸጥታ አካላት የሚፈጽሙት እስራትና አፈና ሊቆም ይገባል ሲል የኢትዮጵያ ጤና ባለሙያዎች ማህበር በአጽንኦት አሳስቧል። የጤና ባለሙያዎች የስራ ማቆም እንቅስቃሴ በተመለከተም ባለሙያዎቹ ሙሉ ለሙሉ ባይሆንም ስራ የማቆም አድማ እያደረጉ መሆኑን ማህበሩ ለቲክቫ ኢትዮጵያ ገልጿል። አልገልጿልም። ሙሉ ለሙሉ ስራ አላቆሙም። ባለሙያዎች የወጡት ከማህበረሰቡ ስለሆነ የድንገተኛ ክፍሎችን አልዘጉም፣ በደረሰን መረጃ መሰረት። ይህም መሰረታዊ ጥያቄ ስላላቸው እንጂ ማህበረሰብን ለማገልገል ጽኑ ፍላጎት እንዳላቸው ማሳያ ነው። የባለሙያዎቹ ችግራቸው ሙሉ የስራ ማቆም ውስጥ የሚያስገባ ነው። እኛ ያሳሰብነው ጥያቄያቸውን መንግስት እንዲፈታላቸውና ባለሙያዎቹም ተገቢውን አገልግሎት እንዲሰጡ ነበርም ግን አልሆነም። እየቆጠሩ የነበሩት ቀን ዛሬ አልቆ የተለያዩ ቦታዎች በከፊል ስራ ማቆም ጀምረዋልም። በጥቁር አንበሳ በአማራ ክልል ባሉ ሆስፒታል ሆስፒታሎች በኦሮሚያ ክልል ባሉ ሆስፒታሎች፣ ደቡብ ባሉ ሆስፒታሎች በከፊል ስራ እንዳቆሙ ነው ያለን መረጃ። እንዲያውም ጎንደር ዩኒቨርሲቲ እንደዚህ አይነት እንቅስቃሴ የጀመሩ ባለሙያዎችን ባልታወቀ ምክንያት ከስራ ቦታቸው ቀርተዋል የሚል ደብዳቤ እንደለጠፈ ወደ ስራ ቦታቸው ካልገባቸው እርምጃ እንወስዳለን እንዳሏቸው ሰምተናል። ጉዳዩ የማይታወቅም አይደለም፣ አገር አቀፍ ጉዳይ ነው። የጻፈው አካልም ምን አይነት እንቅስቃሴ ሲያደርጉ እንደነበር ያውቀዋል። ያው እንደዚህ አይነት አጻጻፍ የተለመደ ነው በእኛ ሀገር። እነዚህ አመራሮች አመራር ከመሆናቸው በፊት ጤና ባለሙያ ነበሩ። በትንሹ በጎረቤት ሀገር ካሉ እንኳን ተወዳዳሪ የምንሆንበት የጤና ስርዓት እንዲኖረን የጤና ባለሙያውን ያላቀፈ ከመሆን ቢከላከሉት ጥሩ ነው። የጤና ባለሙያዎች የጠየቁት የዳቦ ጥያቄ ነው። በአንድ ቀን መግለጫ የሚቆም አይደለም። ያን ጥያቄ ለመመለስ ከባለሙያዎች ጋር ተወያይቶ ተጨባጭ ምላሽ መስጠት እንዳለበት ነው ማህበሩ የሚያምነው። አሁንም አልረፈደም። ጤና ባለሙያዎች ጋር እልህ በመጋባት የጸጥታ ኃይል በማሰማራት የጤና ባለሙያዎች ማፈሩ ቆሞ ተገቢ ጥያቄዎች ምላሽ ትኩረት ይደረግም። የጸጥታ ኃይሉም ሲጎዳ የጤና ባለሙያው ጋር ነው ሄዶ የሚታከመው። የጸጥታ ኃይል የህክምና አገልግሎት የሚሰጠውን ጤና ባለሙያው ይጎዳል ብለን አናስብም። ምናልባት ካድሬዎች ሊልኩት ይችላሉ። የጸጥታ ባለሙያው ከጤና ባለሙያው ጋር ተባብሮ ሰላማዊ ነገር ቢያደርግ ጥሩ ነው። ጤና ባለሙያዎች ላይ በተለያዩ ጤና ተቋማት፣ ሆስፒታሎች፣ ስርዓቶች፣ አፈናዎች፣ ስም የማጥፋት ድርጊቶች እየተሰሩ ነው። ሆኖም የጤና ባለሙያዎች ጥያቄዎቻቸውን አስቀጥለዋል። በጥያቄያቸው ምላሽ አለማግኘት መሰረትም ከፊል የስራ ማቆም እንቅስቃሴ ጀምረዋልም። አድማውን ያላደረገ ባለሙያ ሊኖር ይችላል በተለያዩ ምክንያት ታፍኖ በፍራቻ። አሁን ባለሙያዎች በጣም በችግር ውስጥ ነው ያሉት። ለመጠየቅ ራሱ ኢነርጂ ያስፈልጋቸዋል። ያን ኢነርጂ አጥተው የተለያዩ ካድሬዎች አስፈራርተዋቸዋል ያልወጡ አሉ። ግን ታፍኖ የሚቀር ነገር የለም። መፍትሄው ምላሽና ምላሽ ብቻ ነው ብሏል። አንድ ሚሊዮን ተፈናቃይ ሳይመለስ ሌላ ጦርነት አንፈልግም ሲሉ አቶ ጌታቸው ረዳ ተናገሩ። ይህን ያሉት በወቅታዊ ጉዳይ ላይ ከፋና ቴሌቪዥን ጋር በነበራቸው ቆይታ ነው። ከዚህ በፊት ለጠፉት ጥፋቶች በአደባባይ ይቅርታ ሳይጠየቅ የትግራይን ጥቅም ማስከበር አይቻልም ብለዋል። የውሸት የጀግንነት ታሪክ በመንገር ከአሁን በፊት በነበረው አካሄድ የትግራይ ወጣት ለሌላ መስዋዕት እንዳይዳረግ የምችለውን አደርጋለሁ ሲሉ ተናግረዋል። የትግራይ ህዝብ የሚድነው በትርክት አይደለም ያሉት አቶ ጌታቸው ስለ ሰላም በማውራትና ስለ ሰላም በመስራት ነው ብለዋል። በዚህ ሰዓት ግርግሩን የሚፈልጉት የራሳቸውን ጥቅም የሚፈልጉና ከተጠያቂነት ማምለጥ የሚፈልጉ ሰዎች ናቸው ሲሉ በነበራቸው ቆይታ ተናግረዋል። የትግራይ ሕዝብ እንደ ማንኛውም ኢትዮጵያዊ ነፃነቱን አግኝቶ ህልውናው ተረጋግጦለት መኖር ነው የሚፈልገው ሲሉ በቆይታቸው ገልጸዋል። አቶ ጌታቸው ረዳ በቃለ መጠይቃቸው እነዚህ ሰዎች የሚቆረቆሩለት ሕዝብ የለም ውሸታቸውን ነው ሲሉም የደብረ ጽዮንን ቡድን ዘልፈዋል። የሚቆረቆሩለት ሰፈር፣ የሚቆረቆሩለት መንደር፣ የሚቆረቆሩለት ሕዝብም የለም ውሸታቸውን ነው ወንጀለኛና የዘረፋ ቡድን ነው ብለዋል። እኔ የጡት አባቴ አይታወቅም አድራሻዬ አይታወቅም የትሄደው ሄደው ይህን ሰውዬ አስታግሱልኝ እንደሚሉ አያውቁም። ለዚህ ነው የሚፈሩኝ ሲሉም ተደምጠዋልም። አንድ አባት የትግራይ ህዝብ እድሜ ልኩን አምስት ሚሊዮን የሚሆነው ለምንድን ነው እስቲ መኖርን ጀምር ብለውኛል፣ ነው ያሉት አቶ ጌታቸው ረዳ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 ውሃ ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በሶስት ወራት ውስጥ እንዲያካሄድ ትእዛዝ ሰጥቶ ነበርም። ቦርዱ ህወሀትን ጠቅላላ ጉባኤ እንዲያካሄድ ያዘዘው በአመፅና በህገ ወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎችን በልዩ ሁኔታ እንዲመዘገቡ የሚያስችለው አዋጅ በሚያስቀምጠው ድንጋጌ መሰረት ነው። ይህ አዋጅ በልዩ ሁኔታ የሚመዘገቡ የፖለቲካ ፓርቲዎች በስድስት ወራት ውስጥ ጠቅላላ ጉባኤያቸውን እንዲያካሂዱ በምርጫ ቦርድ ሊታዘዙ እንደሚችሉ ይደነግጋል። የሀዋጅ መሰረት በማድረግ በነሐሴ 2016 ዓመተ ምህረት ለህወሓት የህጋዊ ሰውነት ማረጋገጫ የምስክር ወረቀት የሰጠው ምርጫ ቦርድ ፓርቲው የቦርዱ ታዛቢዎች በተገኙበት በስድስት ወራት ውስጥ ጠቅላላ ጉባኤ እንዲያደርግ ቀነ ገደብ አስቀምጦ ነበርም። ቦርዱ የቅድመ ጉባኤውን የዝግጅት ስራዎች ለመከታተል እንዲረዳው ፓርቲው ጠቅላላ ጉባኤውን ከማካሄዱ 21 ቀን በፊት ለመስሪያ ቤቱ እንዲያስታውቅም ትዕዛዝ ሰጥቶ ነበርም። በዶክተር ደብረ በጽዮን ገብረ ሚካኤል የሚመራው የህወሀት ጎራ በበኩሉ ምርጫ ቦርድ ለህወሀት የሰጠው የህጋዊ ሰውነት ማረጋገጫን ባለመቀበል የራሱን ጠቅላላ ጉባኤ በነሐሴ ወር አካሂዷል። ይህ የህወሀት ጎራ የምርጫ ቦርድን የምስክር ወረቀት ውርቅ ያደረገው የፓርቲው የቀድሞ ህልውና ወደነበረበት የማይመለስ ነው በሚል ምክንያት ነበርም። ያለ ምርጫ ቦርድ እውቅና በተካሄደው በነሐሴው የህወሀት ጠቅላላ ጉባኤ ዶክተር ደብረ ጽዮን ፓርቲውን እንዲመሩ በድጋሚ መመረጣቸው የሚታወስ ነው። ህወሀት በአዋጅና በመመሪያ የተቀመጡ ድንጋጌዎች ባለማክበር ሲያደርጋቸው የነበሩ እነዚህን መሰል እንቅስቃሴዎች ጉልህ የህግ ጥሰት መፈጸሙን የሚያሳዩ መሆናቸውን ምርጫ ቦርድ ባለፈው የካቲት ወር ባወጣው መግለጫ ጠቅሷል። በዚህ ምክንያት ፓርቲው ከማንኛውም የፖለቲካ እንቅስቃሴ ለሶስት ወራት ታግዶ እንዲቆይና ለእግዱ ምክንያት የሆነውን ጥሰት በዚሁ ጊዜ ውስጥ እንዲያርም ውሳኔ አስተላልፎ ነበርም። ህወሀት በሶስት ወራት የእግድ ጊዜ ውስጥ የእርምት እርምጃ ካልወሰደ ምርጫ ቦርድ የተለየ አካሄድ ሳይከተል የፓርቲው ምዝገባ እንዲሰረዝ እንደሚያደርግም በዚሁ መግለጫው አስጠንቅቆ ነበር። በ በዶክተር ደብረ ጽዮን የሚመራው የህወሀት ጎራ ባለፈው አርብ ባወጣው መግለጫ ምርጫ ቦርድ በተደጋጋሚ የሚያወጣቸው መግለጫዎች እኔ ያልኳችሁን ብቻ ስሙ የሚል መልእክት ያላቸውና ዛቻ አዘልናቸው ሲሉ ኮንኗል ምርጫ ቦርድ ነባሩን ህጋዊ የእውቅና ሰርተፍኬት ሳይመልስ እሰርዛለሁኝ ማለቱ ትርጉም አልባ ነው ያለው ፓርቲው መስሪያ ቤቱ ህወሀትን ሊያስተዳድር የሚችለው ፓርቲው በጠየቀው መሰረት ነባሩን እውቅና ሲሰጥ ብቻ እንደሆነ ገልጾ ነበርም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትሪያርክ ብፁዕ ቅዱስ አቡነ ማቲያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታ እንድታገኝ እንዲደረግ ጠየቁ። በተለያየ ምክንያት ከሲኖዶሱ የወጡ ወገኖች እንዲመለሱ ማድረግ የቤተ ክርስቲያኗ ሲኖዶስ ጉባኤ ተቀዳሚ ተልዕኮ እንደሆነም ፓትሪያርኩ አስታውቀዋል። የቤተ ክርስቲያኗ ፓትሪያርክ ይህን ጥሪ ያስተላለፉት ረቡዕ ግንቦት 6 ቀን 2017 ዓም በተጀመረው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ባደረጉት ንግግር ነው። ዛሬ የተጀመረው ይህ ኤ የቤተክርስቲያኗን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸሞች በመገምገም ለቀጣዩ ጊዜ የስራ አቅጣጫን የሚያስቀምጥ እንደሆነ ፓትሪያርኩ በመክፈቻ ንግግራቸው ገልጸዋል። አቡነ ማቲያስ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሁሉም የዓለም ክፍሎች እንደምትገኝ መናገራቸውን በቤተክርስቲያኗ መገናኛ ብዙሀን ማህበራዊ ሚዲያ ላይ የተሰራጨው የፓትሪያርኩ ንግግር አመልክቷል። የሲኖዶሱ መንበር በሚገኝባት ምድረ ኢትዮጵያ ከመቼውም የተሻለ ስራ በመስራት ለእግዚአብሔር መታዘዝ፣ ህዝቡንም ማገልገል ይገባል ሲሉ የሲኖዶ አባላትን አሳስበዋል። አቡነ ማቲያስ በዚህ ንግግራቸው በተለያየ ምክንያት ከሲኖዶሱ የወጡ ወገኖች መኖራቸውን ጠቅሰዋል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያየ ምክንያት ከኛ የወጡ ናቸው ብለዋል። ፓትርያርኩ ከቅዱስ ሲኖዶስ ወጥተዋል ያሏቸውን ወገኖች ለይተው ባይጠቅሱም በትግራይ የሚገኙ የኦርቶዶክስ ቤተ ክርስቲያን አባቶች የራሳቸውን ቤተ ክህነት እንዳቋቋሙ ይታወቃል። የሃይማኖት አባቶቹ የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ሰላማ የተባለውን ቤተ ክህነት የመሰረቱት የትግራይ ጦርነትን ተከትሎ በተፈጠረ ልዩነት ነው። ጦርነቱን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላ የቤተ ክርስቲያኗ መሪ አቡነ ማቲያስ ወደ ትግራይ ተጉዘው የነበረ ቢሆንም ከትግራይ አባቶች ጋር እርቅ ለማውረድ የተደረጉ ጥረቶች አልተሳኩም። አቡነ ማቲያስ በዛሬው ንግግራቸው ከሲኖዶሱ የተነጠሉ ወገኖችን መመለስ የጉባኤው ተቀዳሚ ተልእኮ እንደሆነ ተናግረዋል። የሄዱትን ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልእኮ ነው። ምክንያቱም ጸጋን እና ሐዋርያነትን የተቀበልንበት ዋነኛው ምክንያት ይህ ይህን ለማድረግ ነው እና ብለዋል። ከዚህ ጋር በተያያዘም የቤተ ክርስቲያኗ ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ሰጥቶ መስራትና ተጨባጭ ለውጥ ማምጣት እንደሚገባም አሳስበዋል። አቡነ ማቲያስ በመክፈቻ ንግግራቸው የሀገሪቱን ወቅታዊ ሁኔታ የሚመለከቱ ጉዳዮችንም አንስተዋልም። የሃይማኖት አባቶች የሚያበረክቱት አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊው ዘርፍ ያሉ ጉዳዮችንም ጭምር እንደሚያካትት ገልጸዋልም። ህዝቡ የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላሙንና አንድ ነቱን የጠበቀ እንዲሆን መስራት እንደሚገባም ተናግረዋል። የሃይማኖት አባቶች ይህንን ኃላፊነት በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አርአያ ሆነው መፈጸም እንዳለባቸው አንስተዋል። አቡነ ማትያስ አክለውም በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህዝባችን ሰላምና ፍትሕ እንዲያገኝ በጸሎትም፣ በትምህርትም፣ በምክርም ተግተን መስራት አለብን ብለዋል። የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ያስታውሱት አቡነ ማቲያስ።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 ቸው የተንገላታችበትን በቃ በቀበሉ ሲሉ ተማጽነዋል። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር ፎይታ እንድታገኝ አድርጉ ሲሉም የሰላም አማራጭ እንዲታይ ጥሪ አቅርበዋል። ይህንን አማራጭ መከተልን ለውድ እናት የሚደረግ ካሳ አድርጋችሁ ሰዱት ያሉት ፓትሪያርኩ የቤተክርስቲያኗ ወቅታዊ መልእክትና ጥሪ ይህ እንደሆነ አስታውቀዋል። የብልጽግናው መንግስት ጳጳሳት ወደ ሀገር ቤት እንዳይገቡ ማገዱ ይታወቃል። በተጨማሪም በቤተክርስቲያኗ ውስጥ በተደጋጋሚ ጣልቃ እንደሚገባ ሲነሳ በተለይም አቡነ አብርሃምን በአፈንጋጩና ኦነጋዊው አቡነ ሳዊሮስ የመተካት ከፍተኛ ፍላጎት አለው። የአገዛዙ ሰርጎ ገቦች አጀንዳ አርቃቂዎችንም በብሔርና ኮታ ወደ ሲኖዶስ የገቡ ጳጳሳትን አድርገዋል። ተደጋጋሚ መንግስታዊ በደል እያስተናገደች የቀጠለችው ቤተ ክርስቲያን የወደፊት እጣ ፈንታዋ የበለጠ ስጋት ውስጥ እየወደቀ እንደሆነ ይነሳልም። የሃይማኖቱ መሪዎችና ምእመናን የመውጫ መንገዶችን መለየት አለባቸውም እየተባለ ነው።